ቤት የሩታ ፈገግታ አቤት ፈገግታ አቤት ፈገግታ የአባቷ ፈገግታ የእናቷ ፈገግታ ዛሬው ልዩ ነው፣ በእውነት ልዩ ነው፣ ልዩ ነው። ይመቻች ይመቻች ይመቻች። ሩታ እንኳን ደስ ያለሽ እንኳን ደስ ያለሽ በሏት። ያው እንግዲህ እንኳን ደስ ያለሽ በሏት። በእውነት ከስንት ጊዜ በኋላ ከቤተሰቦቿ ጋር ከአባቷ ጋር ከእናቷ ጋር እንኳን የሆነ ጊዜ ተገናኝታለች። ከአባቷ ጋር ግን በጣም ቆይታለች። ተገናኝ አልተገናኘችም እና ዛሬ አባቷን አግኝታለች። እውነት መሰል አባቷ ማለት ነው፣ መሰል አባቷ አባቷ ነው የምትመስለ፣ እኮ ሩታ ዛሬ ነው እኔ ልብ ብዬ ያየኋት፣ አባቷ ነው የምትመስለው። እና በስንት ጊዜው እንግዲህ መሰል አባቷን አግኝታለች፣ ዛሬ ተገናኝታለች። በፈገግታ ነው የተቀበሏት። አቤት አቤት፣ ደስ ይላል በእውነት። በፈገግታ በፈገግታ ማለት ነው የተቀበሏል እንዲህ እዚህ ደስ ብሏቸው በፈገግታ ተቀብለው አስተናግደዋታል። እንግዲህ ልጃቸውን ማለት ነው። እድለኞች ናችሁ። የልጅ ልጅ ልታው ነው በእውነት የሚላትን የልጅ ልጅ አያቸው። አሁን ደግሞ የሩታ ልታው ነው ማለት ነው። በጣም በጣም እድለኞች ናቸው። ከዚህ በላይ እርሜና ጤና ይስጣሉ። ሰላም ሰላም፣ እንዴት ናቸው? አዲስ ቤተሰቡ አብራችሁ አመሰገናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን የሚል ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድን ነው እንግዲህ ሩታ ዛሬ ከምትወዳቸው የምታከብራቸው ውድ ቤተሰቦቿ ተገናኝታለች ብቻ ሳይሆን ደስታ ነው እና ተጠቅሟት ዛሬ ምንም ይሆን ምንም፣ ዛሬ በሆነ ነገር ቢከፋኝም ዛሬ በጣም ደስ ብሎኛል። ምክንያቱም ደስ ያለብኝ ምክንያት ምንድን ነው? ዛሬ ሩታ ከቤተሰቦቿ ጋር ስለተገናኘች በጣም ደስ ብሎኛል፣ እውነት ለመናገር እና በጣም ደስ ብሏቸው በፈገግታ ስለተቀበሏት ደግሞ በጣም በጣም ደስ ይላል፣ እውነት ለመናገር እና መቼት ይበላችሁላለሁ። ዛሬ በጣም ደስ ይላል እውነት ለመናገር አባቷ መሰል ልጁ ናት እውነት፣ አባቷን ነው የምትመስለው። ሩት ተማዘት ነው አይታችኋት ከሆነ ፈገግታዋ በጣም ደስ ብሏት። እንግዲህ እንደዚህ ከእናት አባት መሀል መቀመጥ ማለት ምን አይነት ደስታና ምን አይነት እድል ነው እና መታደል ነው ብዬ አስባለሁኝ ና ሩታ እንኳን ደስ ያለሽ፣ እንኳን ለዚህ ክብር አበቃሽ። ወልደሳሚ ይህንን ነው የምለው ማለት ነው የእናት አባት ምርቃት ራሱ ትልቅ ደረጃ ያደርሳልና ዛሬ የመረቁሽ ምርቃት ራሱ በጣም ደስ ነው የሚለውና ፈጣሪ ሁሉንም ነገር አስተካክሎልሽ ልጅሽን የምታቅፊ ያድርግሽ እላለሁኝ ማለት ነው። እንግዲህ በጣም ነው ደስ የሚለው። ሁሉም ነገራቸው ደስ ይላል፣ እውነት ለመናገር ፈጣሪን በጣም ደስ ይላል። እና እኔ ምን ልበላችሁና ሩታን የምትወዷት እንግዲህ የምታከብሯት እንኳን ደስ ያለሽ በሏት ዛሬ ከውድ ቤተሰቦቿ ተገናኝታለች እንኳን ደስ ያለሽ እንኳን ደስ ያለሽ ብሏት እውነት ደስ ይላል በጣም ከዚህ በላይ ደስታ የለም እውነት ለመናገር ቆይ በነገራችን ላይ ቆይታ ነበር ሄር ነው ነው ቤተሰቦች ሄር ነው እያለችን ነበር እውነት ለመናገር እና ዛሬ ነገ ዛሬ ነገ እያለች አሁን ላይ ዛሬ ቆርጣ እንግዲህ ወደ ቤተሰቦቿ ጉዞ አናደርጋለች እና በጣም ደስ ይላል እንኳን ደስ ያለሽ ሩታ እውነት ለመናገር በጣም በጣም ደስ ይላል። እኔ ደስ ብሎኛል ዛሬ፣ እና እግዚአብሔር ይመስገን ይሄነ ነው ምለው እግዚአብሔር ካንሽ ጋራ ይሆን። እናቷም ዕድሜና ጤና ይስጥልሽ፣ አባትሽንም ዕድሜና ጤና ይስጥልሽ። እንግዲህ በቃ ወለድ ወለድ ያራሽ የልጅ ልጆችን የሚያው የሚያሳድጉ ይሆንላላ። ከዚህ በላይ መቼም እንግዲህ ደስታ ያለ አይመስለኝም። የራሱ ትልቅ ደስታ ነው። ከዚህ በላይ ደስታ ያለ አይመስለኝም። እድለኞች ናቸው ባይ ነኝ እንዴ የልጅ ልጅ ማየት ማለት በጣም መታደል እና መደሰት ነው፣ እውነት ለመናገር እና እግዚአብሔር ይመስገን ነው የምለው። እንደ እኔ በጣም ደስ ይላል። እውነት እንግዲህ ትብሮቻችን እንግዲህ ልጃቸውን ዱብ ዱብ እያደረጉ ይገኛሉ። በጣም ደስ ይላል። ፍቅራችሁን እግዚአብሔር ይጠብቅላችሁ፣ ቤተሰቦችሽን ይጠብቅልሽ እላለሁ። እንግዲህ ይሄን ፈገግታሽ ከቤተሰቦች ጋር ሁነ የፈገግታሽ እንዴት ደስ ይላል መሰለሽ፣ በእውነት እኔ ደስ ብሎኛል። ና ሁላችሁ ደስ ይበላችሁ ለማለት ነው እንግዲህ ብቅ ያልኩት። እወዳችኋለሁ ውዶችዬ ሩታየን እንግዲህ እንኳን ደስ አለሽ በሏት። ከምትወጃቸው ቤተሰቦች ስለተገናኘሽ እንኳን ደስ ያለሽ እያላችሁ ኮሜንቱን አጥለቅልቁት። አመሰግናለሁ። ባይ ባይ።